ን ተጥላቶ ሁሉንም ይቅርታ። እኔ አሁን ጥርት ያልኩ ኦሮሞ ልጅ ነኝ፣ ቀጭ አርጌ ነው። ኦሮሞኛም የምችለው አማርኛ የኦሮሞ ጥርት ያለ ነው፣ አባቴ ማለት ነው። እሷ ግን ኦሮሞኛ ማውራት ማታ

የመረዳት ችግር አለባት መሰል ላላ ልነግርሽ እኮ ነው። እምን ውስጥ ገባ መሰላቸው። ታይ ቅድስት መላሳለኝ። ግን ሰብዬ ገብቼ ነገር መቀስቀስ መጣራት ሰራ ዘራ የደሴዋ ተው እያለች ነው ወሬ ቀይሩ እያለች ነው ፍንፍን እኛ ናት አለች እኮ እሺ በቃ እንተው ለማንኛውም አትበታተ ነው በፈጠራችሁ ነገር ዝም በሏቸው በእናታቸው እንደዚህ አይነት ወሬ አታውሩ ስለ ብሄር ስለ ሃይማኖት አይመለከተንም እኔ ራ እኔ በጌታ ወላሂ ይሁት ያነሱ እንዴት አላቅም። እኔ እኔ ከሁሉም ጋር ኖሬ ያለው አላቅም። እንዲህ አለ ነበር ሁላችን ለሙካሪ ሊሆን ታውቃለህ፣ ያቺ ችግር አለባት ስለ ብሄር ችግር አለባት። ለምን እንደሆነ እኔ እንጃ። ከዛ በፊት ስትናገር ግን እንትና እኮ ከረከመች ሀኪካሬ እንትና ወርቅዬ ከረከመቻት። ምንድን ነው? ምንነው ምን መሰልሽ? ቅድስት አንድ ነገር ልንገርሽ ነው። ቆይ ቅድስት መለክት ልንገር

አለ ይብላኮ ከማርያም መላለ ይሷ አብርሃም ይሄን ስምንት ቀን እያሻሸ ስላልመጣለት እኮ ነው። አረ በርስጣት አረ በርስጣት፣ ጌታዬ ወይ እንደው ለጅንጆሪቱ በርስጣት። ሽማግሌም ቢሆን ያረብ ጌታዬ። አለ ምነው ለሌለው የዘነበው አሁን ለታ እንደዚህ ስትይ አንቺ እሷ ባላለች ብላ መጣች። ትናንትና አሁን ለታ ስታወራ አረታይ አት እስከ ዛሬ

ግን አሮጅ በቃኝ። አይ እናንተ ልጆች ገና ልጆች ናችሁ። እኔ ጠበቂያችሁ ነኝ። እሷን እሷን አትው ተጠንቀቁ።